ምን እያደረግሽ ነው? ላጨስ ነዋ። ለምንድን ነው የምታጨስሽው? እንዴ አንተ የምታጨሰው ጭንቀትህን እንዲያቀልልህ አይደል እና አሴር? እኔም ጭንቀቴን ማቅለል እፈልጋለሁ። አሁን ሲጋራውን ስጠኝ። ሀና ያምሻል እንዴ? ይሄ ነገር እኮ ለአንቺ አይሆንም። አንተ በእኔ ምክንያት እንዲህ እየሆንክ እያየሁ ምንም የማይሰማኝ ነው እንደ የሚመስለው? እኔ ባንቺ ምክንያት አይደለም እንደዚህ እየሆንክ ያለሁት። ታውቃለህ ቀልድ ደሞታል። ቆይ አሁን ምን ትፈልገሽ ነው የመጣሽው? ቆይ ግን አንተንም ታምቹንም እንደምታፈቅረኝ ስጠይቃችሁ ለምን ደበቃችሁ? ቆይ በዛ ሰዓት እውነቱ እንድነግርሽ ነበር የጠበቅሽው? አዎ አሴር፣ ልትነግሩኝ ይገባ ነበር። እሺ ነግረንሽ ቢሆን ምን ይፈጠር ነበር? አላውቅም አሴር፣ ግን ደግሞ ማወቄ እረፍት ይሰጠኝ ነበር። ይሁ ልሻና፣ እንደ አንቺ እማከብረውም እምፈራውም ሰው የለም። ታዲያ እንዴት ነው እንደዚህ እየፈራሁሽ እያከበርኩሽ ልነግርሽ የምችለው? አላውቅም አሴር፣ ግን ደግሞ መናገር ነበረብህ፣ ወይም ደግሞ አሁን ልትነግረኝ አይገባም ነበር። ስሚኛለሽ፣ አንች አንቺ እኮ የተማርሽ እና በማርስ የእኔን ስሜት መረዳት እኮ ያንን ያህል የሚከብድ ነገር አይደለም አሴር። እንዴት ብዬ ነው የምንረዳው? አላቅም፣ ግን ብቻ በሆነ መንገድ ሊገባሽ ይገባ ነበር። ጠርጥሬ ስጠይቃችሁ እኮ አንተም ጓደኛም ደበቃችሁ፣ ብቻ ግን ትክክል አልሰራችሁም። የቱ ትክክል የቱ ስህተት እንደሆነ አላቅም፣ ግን ብቻ ህይወት ካንቺ ውጭ በጣም ከባድ እንደሆነች ነው የማውቅ አሴር። አሁን እኮ ቃሌን ለሌላ ሰው አሳልፍ ይሰጠው አባዬ ደግሞ ያስተማረኝ ቃሌ እንዲጠብቅ የመኖር እንዳለብኝ ነው። አንቺም ቃሌሽ አኔ ምን ይደርሳሉ ማለት ሲል ብዙ አደጋ ውስጥ የገባው ስለሚያፈቅረኝ እና ጥሩ ነገር ፍቅር ውስጥ ፍቅር ትቀበለው የምትሉ ቪዲዮን ላይክ በማድረግ ጀምሩት። ሀናና አስር በተረጋጋ ሁኔታ ብቻቸውን አንድ ላይ ሲያወሩ ነበረ። ሀናም ጥያቄዋ የነበረው ለምን ቀደም ብላ አልነገርከኝም፣ እንደምታፈቅረኝ። ገና ከመጀመሪያው ጀምሮ አንዳንድ ተግባራቶችን ስታሳይ ነበረ፣ ነገር ግን በግልጽ አልነገርከኝም። ይሄ የመጀመሪያዋ ጥያቄ ነበረ። አስር እንደዚህ ብሎ ይመልስላታል። አንቺን በጣም አከብርሻለሁ። በጣም ነበር ምወድሽ፣ በጣም ነበረ በዛው ልክ ደሞ ምፈራሽ። ለዛም ነው ከነገ ዛሬ ነገራታለሁ ብዬ ሳወራ የነበረው። በሰዓቱ ደሞ ከማንኛውም ወንድ ጋይቼ ስለማላቅ ይሄ ጊዜው አይደለም ብዬ ስላሰብኩኖ ሳልነግርሽ ቀየሁት። ሀናም ደሞ በራሷ የመለሰችው መልስ ነበረ። ታዲያ አሁን ላይ እኔ አባቴ ያሳድገኝ በዚህ መልኩ አይደለም። አባቴ ኖላዊ ሲያሳድገኝ ቃል እንድጠብቅና አንዴ የሆራሁትን ነገር ሁሌም በተግባር እንዳሳይ ነበረ። አሁን ላይ ደግሞ አዲሱ ፍቅረኛዬን እንደዚሁ ቃሉን ተቀብየው አበሬው እንደሆንም ቃል ገብቼለታለሁ። ኖላዊ አባቴ ባሳደገኝ በኩል ነው መሄድ የምፈልገው ይሄ ነገር አስሮኛል ብላ ትነግረዋለች። አስር በመልሱ ግን ይሄን ነበር አልነበረም የጠበቀው፣ ያለው አማራጭ ከሷ ጥሎ መሄር ነበረ። ያንንም ያደርጋል። ይህ ሁሉ ሲፈጠር ታዲያ ኖላዊ ጋር ሳይገናኙ በፊት ነበረ። አናም ቢሆም በትዝታ ነበር ወደ ኋላ ተመልሳ ይህን ነገር ስታስታውስ የነበረው። ኖላዊ አስርና ሁለቱ አንድ ላይ ሆነው ተምቹን ሲፈልጉት ከዋሉ በኋላ ወደ ቤት ሲመለሱ አናን ቤት ነበር ያገኟት። በሰዓቱ ኖላዊ የተረዳው ነገር ቢሆን አሁንም ቢሆን አናና አስር እንዳልታረቁና መሃላቸው ምን ችግር እንዳለ ለማወቅ እየፈለገ ነው። ሁለቱም ግን ሊነግሩት ፍቃደኛ አይደሉም። አናም በራሷ በኩል ከተናገረች እኔ ትልቅ ጥፋት አለብኝ ብላ ስለምታስብ አትነግረውም። አስር ደግሞ በዚህ በኩል ልጅህ ፍቅሬን አልቀበላለችኝ ብሎ መቼስ መናገር ለሱ ማይሆን ነገር ነው። አስር ለዛ ነው ጥሎ የሚወጣው። ከአና ጋር ምታየት አይፈልግም እሷ በሌለችበት በኩል መርሳት ስለሚፈልግ ነው እዛ ቤት ውስጥ ለቆ የወጣው ሰላምታ እንኳን አሁን ላይ አይለዋወጡ። አና ይሄ ሁሉ ነገር እየተፈጸመ እንኳን አሁንም ቢሆን ከበፊቱ ከዛኛው ከእዝራ ጋር ፍቅሯን እየቀጠለች ነው። ሰላምም ቢሆን በሁለቱ ፍቅር በጣም ደስተኛ ነች። ለእቴ እኔ ብቻ ነኝ ማስብላት ብላ ስለምታስብ ሰላም ለእህቷን ይህን ያህል እሷ ተቆርቋሪ መሆን ልክ ሆና ሳለ ነገር ግን ሰላም የምታስበው እዝራ ሀብታምና ቆንጆ ልጅ ነው። በዛ ላይ አንድ ስቴ ስለሚማሩ ለእሷ ይመጠናል ብላ ስላሰበች ነው ከአስር ይልቅ እዝራን የመረጠችላት። እንደውም አስርን ሁላ ስታስፈራራው ማየታችኋል። ሰላም በዚህ በኩል ስተት እየሰራች ነው። በሌላ መንገድ እንግዲህ ያው የእዝራ ሌላኛዋ ፍቅረኛ እንግዲህ እሷን የሚወዳትን ልጅ አይታችሁታል። ብዙውን ጊዜ ያው እንግዲህ ወንድ አይደለህም ለኔ ብላ ብትነግረውም እሱ ልክ እንዳለ ሆኖ እንደዚህ በወቀሰችው ሰዓት ላይ ግን ተናዶ እውነትም እንዳያረገው ሃናን እንዳይጎዳት በጣም አስፈሪ ሁኔታ ላይ ነው። ምን ታስባላችሁ እናንተ ስለ ሃና እና ስለ አስር? አናን ምን ባረግ ይኖርባታል በዚህ ሰዓት ላይ? እንደታሰበውም ደግሞ ከእዝራ ጋር ያላትን ግንኙነት ማቋረጥ አትችልም፣ ቃል በላች ተብሎ እሷም ደሞ ጸጸቱን የምትችለው አይሆንም ነገር ግን በዚህ ሁኔታ መቀጠል አትችልም። ያው አስር በዚህ መልኩ ላይ እየተጎዳ እሷም ደግሞ ደሞ ፍቅሯን አዲሱን ማጣጣም የምትችል አይመስለኝም። እንቅልፍ እንኳን እየነሳት ነው። ሰላምም ወንድሟንም ደግሞ እያማከረች ቢሆንም አሁን ላይ ወንድሟ የሰጣት አማካሪ ያው ስሜትሽን ተከታይ ልብሽ የሚለውን ፍቀጅለት እንጂ ከዚህ ጋር ሁኚ፣ ከዚህ ጋር ሁኚ ብዬ እኔ ምነግርሽ ነገር የለም ብሎ እውነቱን ይነግራታል። ከሰላም ይልቅ እሱ የመከራት ነበረ ጥሩ ጎኑ ታዲያ አሁን ላይ ኖላዊና አስር የመጀመሪያ ስራቸው የሚሆነው ተምቹን ካለበት ማግኘት እና ጤን ደህንነቱን መጠበቅ ነው ከውጭ አጎቱም እየደወለ ሲያስጨንቀው ኖላዊ ከዚህ በኋላ እሱን መደበቅና መዋሸት አይችልም በሰዓቱ እሱን አገናኝቶት መደወል ይኖርበታል ወደ ውጭ ሜላት በዚህ በኩል ደግሞ የባዩሽን ስራ ለማጣራት ከኋላዋ እየተከተለቻት ነው ሰላም ሰላምና አና ግን ሲማከሩ እንዳያችሁት ከሆነ አሁን ላይ ሜላት እያደረገች ያለችው ነገር ጥሩ አይደለም ብላለች። የገዛ ልጇን ቢሆን ያስጠነቀቃት ነገር በቃ ባዩሽን ቅር በያትና ተያት አናን ልጅሽን አግኝተሻል። ከዚህ በኋላ ለምንድነው ሌላ ችግር ወደ ራስሽ እምጠሪው? ሜላት ግን እኛ አርፈን ብንቀመጥም እሷ አርፋ አትቀመጥም። እንደነገረችኝ ከሆነ አሁን ላይ ገንዘብ ብቻ አይደለም ችግሯ እኔ የምትፈልገው አባታችሁንም ጭምር ነው። እሱን ለምን እንደምትፈልግ ባላቀም፣ ስለዚህ የምተወኛ አይሆንም። ካሁን በኋላ ማድረግ ያለብኝ ሳልቀደም መቅደም ነው ብላ ሜላት፣ አሁንም ቢሆን ስለለዋን እንደቀጠለች ነው። በአዩሽን ስታስፈራራት የነበረችዋ አብራት እስር ቤት የታሰረችዋ ልጅ አስታውሳችኋት አይደል? አዎ፣ አሁን ላይ ከቅርብ ጊዜ በኋላ እያሰበች የመጣችው ነገር አደገኛ ነው። እንደውም ለሁለቱም እርዳታ አያስፈልግም፣ ሁለቱም እርስ በርስ እንዲጣሉ ማድረግ ይኖርብኛል አለች ያው የመጀመሪያዋ አስራዋ የሚሆነው ለባዩሽ ስለ ሚላት ያላውን ሚስጥር እንዳለ ለባዩሽ ትነግራታለች። ሚላትንም ታገኛትና ደሞ የባዩሽን ሙሉ ሚስጥር ለሚላት ትነግራታለች። ስለዚህ ሁለቱ ጋር ያለው ጥል ይፋፋማል ማለት ነው። በዚህ ሁኔታ ላይ እሷ ምን እንደምትጠቀም ግልጽ ባይሆንም፣ ሁለቱ መጣላታቸው ለእሷ ጥቅም እንደሆነ አሁን ላይ በጊዜ ሁኔታ ተረዳለች። እውነት እርግብ ያለችበትን ታውቅ ይሆን ወይም? ይህም ሌላኛው ጥያቄ ነው። በሌላ በኩል ያው ተምቹና ድንብላል ጥንዶች ይሁኑ ብላችሁ ብዙዎቻችሁ ኮሜንት አርጋችሁ ነበር። ሁለቱ እያሳዩት ያለው ከጊዜ በኋላ በጣም የመግባባት ሁኔታ እያሳዩ ነው። ድንብላል ከቤት ምግብ ይዛለት ትሄዳለች። እሱ በዚህ መልኩ መቀጠል እንደሌለበትና አንድ አንዳንድ ቤት እንደውም በዘፈቀደ ገብተው እሱ ፀጉሩ እንዲታጠብና ንጹሕ እንዲሆን ካደረገችው በኋላ እንደዛው ለክም ሲዝናኑና ሲጫወቱ ነበር። ተምቹም ለራሱ የተናገረው ነገር ቢኖር ያኔ ከርግብ ጋር እየነበርኩ ያለ ነው እንደዚህ ፈገግ ያልኩት። ደው ለእሷ ጥሩ ምስጋና ያስፈልጋታል ብሎ እያሰበ መጥቷል። ሌላኛው ደግሞ አስር እንግዲህ ወንድሙ እንደጠፋ ካወቀ በኋላ አርፌ አልቀመጥም ብሎ ፍለጋውን ጀምሯል። እስካሁኑም ድረስ የቆየውት ሃና አዘናግታኝ ነው ብሎ ስላሰበ ከዚህ በኋላ ሙሉ ትኩረቱን ማድረግ የሚፈልገው ተምቹ የት እንደጠፋና ፈልጎ ማግኘት ነው ይሄኔ እኮ እሱ በእኔ ቦታ ቢሆን ኖሮ እኔ የጠፋሁት በአንድ ቀን ነበር የሚያገኘኝ። ስለዚህ እንደውም እስካሁን ድረስ በመቆየቴ ማዘን ይኖርበታል ብሎ እያሰበን ያለው ባዩሽ። እንግዲህ እርግብን የምትፈልጋት ያው እሷ መረጃ ብዙ ነገር ስላላት ወዲያውኑ ማራቅ ይኖርብኛል ብላ ስላሰበች ነው። ባዩሽ የእርግብን ሁኔታ ከጨረሰች በኋላ ወዲያው ተመልሳ ወደ ሜላት እንደምትዞርና ሜላት ጋር ሄዳ ደግሞ የባለቤቷን ሁኔታ እንደምትጨርስ ተስፋ እናረጋለን። ተስፋ እናረጋለን ስላችሁ ያው የማይፈጠር ነገር የለምና አቅጣጫዋ ወደዚህ ነው የሚዞረው። ሜላት ግን ቀድሞውኑ እርቅ መፈጸም ይኖርባታል። ይህን እርቅ መሀላቸውን ማታደርግ ከሆነ ባዩሽ በግልጽ ጦርነቱን የምትቀላቀል ይሆናል። ባዩሽ ብቻዋን አደለችም። ከበላዩዋ አንድ ሰው እንዳለም ጭምር አትርሱ። ከበላዩዋ ያለው ሰውዬ ከሜላት ድርጅት ጋር ተቀናቃኝ ነው። ስለዚህ ሜላት ስትወድቅና ያው እንግዲህ የእሷም መስሪያ ቤትም ሆነ ድርጅት ሙሉ ለሙሉ ሲከስር እሱ ትልቅ ጥቅም ያስገኝለታል፣ እና ባዩሽን ባገኘው ነገር ሁሉ ይረዳታል። ባዩሽ ምንም ነገር ስትጠይቀው እሱ ለማድረግ ዝግጁ ነው። ለዛም ነው ከበላዩዋ ሆኖ እየሰራ ያለው እንጂ ለባዩሽ ትልቅ ነገር ኖሮት አይደለም። በዛ ላይ ትንሽም ቢሆን መረጃ ስለያዘችበት እሷም መደለል ይኖርበታል። አሊያም በጥንቃቄ የማይዛት ከሆነ ባዩሽም ጭምር ከተያዘች የሱንም ይዘው መቀመቀም ወረዷ የማይቀር ነገር ነው። ይሃና እና እዝራን መጨረሻ ላይ ስናወራ እንግዲህ በእዝራ በኩል አንዳች ስህተት ካልተገኘ በስተቀር ሃና መቼም ቢሆን ከእዝራ ጋር የምትለያይ አይሆንም። ቃሌን እጠብቃለሁ ባለችው መልኩ እሷ በራሷ በኩል የምትቀጥል ከሆነ በእዝራ በኩል ደግሞ አንድ ስህተት ከተገኘ ግን ያው ሃናም ቢሆን ቃሏ ሳይታጠፍባት፣ ቃሏን ሳትሰብር በሰላም የሚለያዩ ይሆናል። ምናልባት ግን ከተላመዱ፣ በዚህ ሁኔታ ላይ የሚቀጥሉ ከሆነ እናንተም አስርን ረስታችሁ ከእዝራ ጋር ያላትን ግንኙነት ምናልባት ልትወዱ ትችላላችሁ። አይ በጭራሽ በዚህ መልኩ መቀጠል የለበትም። እዝራ የማንም ሰው ቢሆን ከሃና ጋር መሆን የለበትም። ሃና አስር ምን ያህል እንደሚያሳዝን ታውቃለች። ስለዚህ አስርና ሃና አንድ ላይ መሆን ይኖሩባቸዋል። ሁለቱ አንድ ላይ ካልሆኑ ድራማው ያስጠላልም ብላችሁ ሃሳብ ልትሰጡ ትችላላችሁ። ሙሉ ክፍሉን በኮሚኒቲ ፖስት የምንለቅላችሁ ይሆናል። ለዚህ ቻናል አብዛኞቻችሁ አዳዲስ ስለሆናችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ።